በጣም ጠንክሮ መስራት እንዳለብኝ ስላወቅኩ ነው። ጠንክሬ ሰርቼ የፈለግኩት ደረጃ ላይ ደርሻለሁ። ብሩክ በቀለ ይባላል። ተወልዶ ያደገው ጅማ ዞን ሶኮሩ ከተማ ነው። ብሩክ ኑሮውን ለማሸነፍ በመነሻው ራሱን ያገኘው በሹፍርና ሕይወት ነው። 200 ኪሎ ሜትር ግድም ርቀት ባለው ወልቅጤና ጅማ ከተሞች መካከል በየዕለቱ መመላለስም የሰርክ ተግባሩ ነበር። ታዲያ በዚህን ወቅት ነው ብሩክ አንድ ሐሳብ የመጣለት። ከወልቅጤ ወደ ጅማ ተሳፋሪዎችን አሳፍሮ ሲመላለስ ሁልጊዜም እኩሌታ ቦታ የታቦታ በሆነው አንድ ገደላማ ምድረበዳ ስፍራ ሰዎች ከጉዞአቸው እረፍት ለመውሰድና ለመጸዳዳት የሚመርጡትን ቦታ ወደ ስራ ሀሳብ መቀየር የሚል ጫካ ነበር። በጣም በጣም 12 ሰዓት ነበር። ጅብም የሚወጣው መብራትም የለውም። በግል ነው መብራት ያስገባ ነው አሁን ላይ ያው ከተማ ሆኗል ማለት ይቻላል። ከመብራት መቶ ሀያ ባወራ ተጠቃሚ ሆነዋል። በራሴ የሰጣቸው ሰዎች አሉ፣ የአካባቢ ሰዎች እና ጠንክሮ መስራት ነው። ለዚያ በቃ እኔ ወደዚህ ስገባ አንድ አሮጌ ፋይፌል እና የእውነቴን ስናገር ስልሳ ሺ ብር ነበረ ኮንቴነር ተክለን ነው ስራ የጀመርነው። አሁን እግዚአብሔር ይመስገን ከምንም ከማንም በላይ ሰርተን የለፋነውን ያህል አግኝተናል። ኡስማን አሊ ይባላለው። ብሩክ ለኛ አባታችን ነው። እኔ ከሱ ጋር ረዳትነት ሰራ ነበር፣ እሱ ሾፌር ነበረ። ረዳትነት አብረን እየሰራን ይህን ቦታ ሁሌም ሊያለመው እንደሚፈልግ ይናገር ነበርና እንደውም የሆነ ሚላት አባባል አለችና እዚህ ጋር ናፍጣ ናፍጣ ይሸተኛል፣ ናፍጣ ይወጣል እዚህ ጋር ናፍጣ እናወጣለን ይላል እና ይህን ትልቅ ከተማ መሰረተ። ከዛ ሹፌሮች መቆም ጀመሩ። በጣም በትልቁ ከተማ ሆነ። ብዙ ሰዎች ቤት ሰርተው ጎረቤት ሆኑ። እኔን ጨምሮ ብዙ ወጣቶችን ከማይሆኑ ቦታ ላይ አንስቶ ብዙዎችን ሰው አድርጓል። በሽሮ እንደዚህ ፋስት ውዶች በዛ ዙሪያ ነው መሰራው ጠዋት 12 ሰዓት ስራ እንጀምራለን፣ እስከ አራት ሰዓት ቤታችን ክፍት ነው። ወደ 35 ሰራተኞች አለ። እኔ ገቢውን ይሄ ነው ብዬ አላቀውም እስከ ዛሬም ድረስ ካፒታሌን እንደዚህ ነው ብዬ አስቤው መላቀም። ትልቁ ነገር ስራው መሰራቱን ነው። እርምያስ አስመላሽ እባላለሁ። ምሰራው መሰረው ይሄ ጎሚስታ ነው። እሱ ነው እዚህ ቦታ ላይ አምጥቶ ጎሚስታ ከፍቶ የሚያሰራኝ እሱ ስጠቀም ነበር። ብዙ ነገር ተው ብሎ በመኪና ከሁሉም ከልጆች ጎትቶ አመጣን። ብዙ ልጆችም መጥቶ እድሉ ተሰጥቷቸው ነበር። እኔ ልጅ እያለሁ ነበር ቤተሰቦች የሞቱት። ድህነት አስከፊ ስለሆነ ነው። በቃ ጠንክሬ መስራት እንዳለብኝ ስላወቅኩ ነው ወደዚህ ገብቼ መስራት የጀመርኩት እና እግዚአብሔር ይመስገን ከምንፈልገው በላይ ገቢ አለም እውነት የሆነ ነገር ነው። ማንም ሰው የትኛውም ወጣት ጠንክሮ ከሰራ ምን ለውጥ እንደ ት የሚፈልገው ደረጃ ላይ እንደሚደርስ ማወቅ አለበት። ትልቁ ነገር አካባቢ ሰው መቀየሩ፣ ወጣቱ ተቀይሮ ማየቱ ለእኔ ትልቅ እርካታ ነው።